ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነው አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁን እንድትቆዩ ግብዣችን ነው። በቅድሚያም አጭር ዜናችን አሰማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ሰብአዊና ቁሳዊ ጉዳት እያደረሰ መቀጠሉ ታውቋል። በተለይም በጎንደርና በጎጃም የተደረጉ ውጊያዎች ከፍተኛ ጉዳት የተመዘገበባቸው ሆነዋል ነው የተባለው። የአገዛዙ ጦሮ በኩሉ በጎጃም ሜጫ ወረዳ የጽንፈኛው ማሰልጠኛ ስፍራና የሎጂስቲክሳዊ ማዕከል ከነቁሳቁሱ የወደንበት ውጊያ አደረኩ ሲል አስታውቋል። ቀዳሚ ዝርዝር ይሆናል። የብልጽግና መንግስት መስሪያ ቤቶች ውስጥ 23 ቢሊዮን ብር መዘረፉ ተሰማ። ይህ ዘረፋ በኦዲት ተረጋግጧል ተብሎ ለአገዛዙ ሚዲያዎች በይፋ የተነገረ ጉዳይ ሆኗል። በዝርዝር እናያለን። የሲቪል ማህበረሰብ ድርጅቶች ከምርጫ ጋር ለተያያዙ ስራዎች ከውጭ ምንጭ ገንዘብ እንዳያገኙ የሚከለክል አዋጅ በብልጽግና መንግስት ሊጸድቅ ነው ተብሏል። ረቂቅ አዋጁ የሲቪል ማህበረሰብ ድርጅቶች አዋጅ ተብሎ የተጠራ ሲሆን አገር በቀል የሲቪል ማህበረሰብ ድርጅቶች ለፖለቲካ አድቮኬሲ፣ የመራጮችን ትምህርት፣ ምርጫ መታዘብና ማንኛውም ከምርጫ ጋር የተያያዙ ስራዎችን ለመስራት ከውጭ የፋይናንስ ምንጭ ገንዘብ እንዳይቀበሉ የሚከለክል ድንጋጌ ተካቶበት ሊሻሻል ነው ተብሏል። አብይ ከመጣ በኋላ ተከፍቶ የነበረው ህጉም ተመልሶ ሊዘጋ መሆኑ ደግሞ ብዙዎችን ያነጋገረው ጉዳይ ነው። ዝርዝር ይዘናል። ከደቡብ ሱዳን የተፈናቀሉ አንድ ሺህ ሰዎች በየቀን ወደ ኢትዮጵያ እየገቡ ነው ተባለም። የደቡብ ሱዳን ተፈናቃዮች በከፍተኛ ቁጥር ወደ ኢትዮጵያ እየገቡ እንደሆነ ያሳወቀው ደግሞ የአውሮፓ ህብረት ነው። ሱዳን፣ ኬንያ ለፈጥኖ ደራሽ ኃይሉ የምታደርገውን ድጋፍ አምናለች። ነገር ግን ድጋፏን አላቆመች ማለች። ሱዳን አሁንም ኬንያ ያስጠነቅቅ ሲሆን ኬንያ ዓለም አቀፍ ህግን እየጣሰች ነው ማለትም ሞቅሳለች። በዝርዝር እናያለን። የአሜሪካ ጥቃት የኢራን የኒውክሌር ይዞታዎች እንዳላወደመ የደህንነት ግምገማ አሳይቷል አልተባለም። ትራምፕ ግን የአሜሪካ ጥቃት የኢራን ኒውክሌር ይዞታዎችን አላወደምም የሚለውን የደህንነት ግምገማ ውድቅ አድርገዋል። በዚህም ላይ ተጨማሪ ይዘናል። መልካቻችሁ ወደ ዝርዝሩ አልፋለሁ፣ አብራችሁ ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ሰብአዊና ቁሳዊ ጉዳት እያደረሰ መቀጠሉ ታውቋል። በተለይም በጎንደርና ጎጃም የተደረጉ ውጊያዎች ከፍተኛ ጉዳት የተመዘገበባቸው ሆኗል ተብሏል። የአገዛዙ ጦር በኩል በጎጃም ሜጫ ወረዳ የጽንፈኛው ማሰልጠኛ ስፍራና የሎጂስቲሳዊ ማዕከል ከነቁሳቁስ የወደመበት ውጊያ አድርኩባይ ነው። በሰሜን ጎጃም ዞን አቸፈር ወረዳ ከቁንዝላ ከተማ አቅራቢያ በተደረገ ውጊያ አገዛዙ ላይ ከፍተኛ ጉዳት ማድረሱን የአማራ ፋኖ ብሔራዊ ኃይል ጎጃም ሶስተኛ ክፍለ ጦር ነው ያስታወቀው አስታወቀው ዝላ ከተማ በቅርብ ርቀት በምትገኘው ዳርፉር ዝችር አካባቢ መሽጎ በነበረም የአገዛዝ ጦር ላይ በተደረገ ውጊያ የጎጃምና ጎንደር ቀጠናዎች የአፋባ አባላት ትብብር ያደርጉበት ነበር ሲሉ የፋኖ የመረጃ ምንጮች ለቴኖች ተናግሯል። ለአራት ሰዓታት ያህል በቀጠለው በዚህ ውጊያ የፋኖ ኃይሎች ሞርታርን ጨምሮ የቡድን መሳሪያዎችን በመጠቀም የአገዛዝ ወታደሮች ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ማድረሳቸውን ነው አፋባ ጎጃም ሶስተኛ ክፍለ ጦር ያስታወቀው። በውጊያው ከተገደሉ የአገዛዝ ጦር አባላት መካከል አብዛኛዎቹ የመከላከያ ወታደሮች መሆናቸውም ተነግሯል። በተመሳሳይ በጎንደር ቀጠና የተለያዩ አካባቢዎች ተደረጉ ውጊያዎች ከባድ ጉዳት ተመዝግቧል ተብሏል። በጠገዴ ወረዳ ጎቤ የተባለ አካባቢ በተደረገ ውጊያ ከ35 በላይ ያገዛዙ ወታደሮች መገደላቸውን አፋፋ ጎንደር አራተኛ ደጃዝማች ኮር አስታውቋል። በዚህ ውጊያ እስከ 30 በላይ የነፍስ ወከፍ መሳሪያዎች ያገዛዙ ጦር መማረካቸው ነው የፋኖ ኃይሎች አስታወቁትም በዚሁ ጠገዴ ወረዳ ከበቦ በርሃ አካባቢ እምባጋ ላይ ከተማ በተደረገ ውጊያ ከባድ ጉዳት ተመዝግቧል ነው የተባለው። በተያያዘም ጭልጋ ወረዳ ዳንጉር አካባቢ ስድስት የአገዛዝ ጦር አባላት ፋኖን ተቀላቅለዋል ተብሏል። በተመሳሳይ በጎንደር ከወርቅ ደቦ ወደ ገደብዬ ከተማ በሰባት ተሽከርካሪዎች ሲጓዝ የነበረ የአገዛዝ ጦር ላይ የፋኖ ኃይሎች በከፈቱት የደፈጣ ውጊያ አመራሮች ጨምሮ በርካታ አባላት መገደላቸው ታውቋል። የአገዛዙ ወታደራዊ አመራሮች በወርቅ ደቦ ከተማ በመገኘት በቀጥኖ ያለውን ሰራዊታቸውን ለግዳይ ሰብስበው ሲያወያዩ ውለው ወደ ገደብየ ከተማ ሲመለሱ ነው የደፈጣ ውጊያ በፋኖ እንደተከፈተባቸው የታወቀው። ሰኔ 172017 ዓም ከቀኑ 10 ሰዓት ገደማ በተከፈተው በዚህ ውጊያ ተሽከርካሪዎች ላይ የነበሩ ወታደራዊ አመራሮችና በታጣቂዎቻቸውን ጨምሮ ከ30 በላይ የአገዛዙ ወታደሮች መገደላቸውን የአፋባ ብሔራዊ ኃይል ጎንደር ዳግማዊ ቴዎድሮስ ኮር አስታውቋል። የአገዛዙ ጦር ሲጓዝባቸው የነበሩ አራት ወታደራዊ ፓትሮልና ሶስት ኦራል መኪናዎችም ከጥቅም ውጭ ተርገዋል ብሏን አፋባ። በሌላ በኩል በጎጃም ሚጫ ወረዳ የጽንፈኛው ማሰልጠኛ ስፍራና የሎጂስቲክስ ማዕከል ከነ ቁሳቁስ የወደበት ውጊያ ያደረጉ ብሏል። አገዛዙ የአገዛዙ ጦር የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል አዲሱ ማመድ ዘራፊና ጽንፈኛ ሲሉ በጠሩት ኃይል ላይ የማያዳግም እርምጃ እየወሰድ ነው ሲሉ ተናግረዋል። ጽንፈኛው በታሪካዊ ጠላቶቻችን እየተገፋፋና እየተደገፈ በሀገራችን የውክልና ጦርነት ከፍቶም ክልሉን ለማህበራዊና ለኢኮኖሚ ድቀት አድርጓል ሲል የወነጀለው ብርጋዴር ጀነራል አዲሱ አሁን ላይ ዘራፊው እየተደመሰ በዞኑ ሰላም ተፈጥሮ የልማት ስራዎች እየተከናወኑ ነው ባይ ነው። ጀነራሉ በቅርቡ በሰሜን ሜጫ ወረዳ በጨንታና አካባቢው አራት የጽንፈኛው ብርጌድ እና ሻለቃ ሻምበል አመራሮች በሰራዊታቸው ተደምሰዋል ብለዋል። የጽንፈኛው ማሰልጠኛ ስፍራ፣ የሎጂስቲክሳዊ ማዕከል ከነቁሳቁስ እየወደበት ውጊ አድርገናል ነው የሚለው የአገዛዝ ጦር አዛዥ የብልጽግና መንግስት መስሪያ ቤቶች ውስጥ 23 ቢሊዮን ብር ተዘርፏል አለ ራሱ አገዛዙ። ይህ ዘረፋ በኦዲት ተረጋግጧል ብሎ ለፓርላማ አቅርቧል። የፌዴራል ዋና ኦዲተር መስሪያ ቤት ባለፈው ዓመትና ከዛ በፊት ባካሄደው የሂሳብ ምርመራ ካገኘ ከ23 ቢሊዮን ብር በላይ ከህግና መመሪያ ውጪ የተረገ ገንዘብ ምዝበራ ውስጥ 8600 እስካሁን አልተመለሰም ብሏል። በድምሩ ከ23 ቢሊዮን ብር በላይ መልሱ ከተባሉ መስሪያ ቤቶች መካከል አምስቱ የገቢዎች ሚኒስቴር ቅርንጫፍ ጽሕፈት ቤቶች ናቸው ተብሏል። በተጨማሪም አራቱ የጉምሩክ ኮሚሽን ቅርንጫፍ ጽሕፈት ቤቶች ና ዩኒቨርሲቲዎች ይገኙበታል። የተባለው ከዩኒቨርሲቲዎች መካከል ወልቂጤና ሀረማ ዩኒቨርሲቲዎች ከአስር በመቶ ድርሻ በላይ ተመላሽ አድርገዋል ተብሏል። ሙስናና ዘርፊዋና ስራው አድርጎ የያዘው የአገዛዙ መሪ አብይ አህመድ ሙስና የለም እየተዘረፈ አይደለም በማለት ሲናገሩ ቢደመጥም እየሆነ ያለው ከዚህ በተቃራኒ ና የተስፋፋ ዘረፋና የሀብት መዝበራ መኖር እሳቸውን ጠቅላይ ሚኒስትሩን ጨምሮ በዚህ ላይ እንደሚሳተፉ እየተነገረ ይገኛል። ኦዲት መስሪያ ቤቶች ጨምሮ የመንግስት አንዳንድ ገለልተኛንን የሚሉ ግለሰቦች የሚያወጧቸው መረጃዎች እንደሚያሳ ያሳዩት አገዛዙ ባለስልጣናቱን በተለይም በጠቅላይ ሚኒስትር መሪነት ለራሳችሁ ዘርፋችሁ ሀብት አካማችሁ ለልጆቻችሁም አጠራቅሙ የሚል መመሪያን ተከትለው ከህዝብ የሚገኝን ሀብት በሰፊው እየዘረፉ እንደሆነ ይነገራል። በተለይም ደግሞ ካለ ጫራታ የሚሰጡ የስራዎች በአጠቃላይ የኮንስትራክሽን ስራዎችና ሌሎች ጨምሮ መንግስት ሆን ብሎ በሰነድና በማስረጃ ደረጃ ዝርፊያ የሚፈጸምባቸው መስኮች ነው። ቀጥለዋል። የሲቪል ማህበረሰብ ድርጅቶች ከምርጫ ጋር ለተያያዘ ስራዎች ከውጭ ምንጭ ገንዘብ እንዳያገኙ የሚከለክል ህግን እያረቀቀ ነው ተባለ። የብልጽግናው መንግስት የሲቪል ማህበረሰብ ድርጅቶች አዋጅ አገር በቀል የሲቪል ማህበረሰብ ድርጅቶች ለፖለቲካ አድቮኬሲ፣ የመራጮች ትምህርት፣ ምርጫ መታዘብና ማንኛውም ከምርጫ ጋር የተያዙ ስራዎችን ለመስራት ከውጭ የፋይናንስ ምንጭ ገንዘብ እንዳይቀበሉ የሚከለክል ድንጋጌ ተካቶበት ሊሻሻል ነው ተብሏል። የማሻሻያ ረቂቁ የፍትህ ሚኒስቴርና የሲቪል ማህበረሰብ ድርጅቶች በጋራ እንዳዘጋጁት የፍትህ ሚኒስቴር የመንግስትና ህግ ፍትህ አገልግሎት ሚኒስትር ዴኤታ አቶ በላይ ይርጋው ባለፈው ሳምንት አጋማሽ ገልጸዋን ይላም ቢቢሲ። ኃላፊው የገለጹት ከሲቪል ማህበረሰብ ድርጅቶችና ከመንግስት ተቋማት የተውጣጡ ተወካዮች የተሳተፉበት ማሻሻያ ረቂቁ ላይ ውይይት እንደተደረገም ነው። በዚህ ውይይት ለተሳታፊዎች የቀረበውና ቢቢሲ አማርኛ የተመለከተው የፓወርፖይንት ሰነድ ከስድስት ዓመታት በፊት የወጣው አዋጅ ላይ ማሻያ ማድረግ ያስፈለገበት ምክንያትና የሚደረጉ ማሻያዎች በዝርዝር ያሳያል። ሰነዱ ለተሳታፊዎች ያቀረቡት በፍትህ ሚኒስቴር የህግ ጥናት ማርቀቅ ዳይሬክተር ናቸው የተባሉ አቶ አዲሱ ጌትነት፣ አዋጁ ተግባራዊ መሆን ከጀመረ በኋላ የተስተዋሉ ክፍተቶች ለማስተካከል ማሻያ ማድረግ አስፈልጓል ተብሏል። የሲቪል ማሩ ድርጅቶች እንቅስቃሴ የህዝብና የሀገር ጥቅምን ባረጋገጠ መልኩ እንዲሆን ማድረግ ሌላው አዋጁ ማሻል በት ምክንያት ነው ተብሏል። ዓለም አቀፍ የመብቱት ተቆርቋሪ ድርጅት የሆነው አምኒስቲ ኢንተርናሽናል ይህ ረቂቅ ከዚህ ቀደም በሀገሪቱ ውስጥ የነበረውን ቁጥጥር የበዛበት ለተቃውሞና ለውከት ምክንያት ከሆኑ ህጎች ትምህርት አለመወሰዱ እንዲሁም የተካሄዱ ማሻዎች ወደኋላ የሚመልስ ነው በማለት ስጋቱን ገልጿል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ካድርጓቸው ጉልህ ለውጦች መካከል የሲቪል ማህበረሰብ ድርጅቶች የሚመለከተው አዋጅ ማሻያ ቀዳሚ ነበር። በስራ ላይ ያለው የሲቪል ማህበረሰብ ድርጅቶች አዋጅ ጸድቆ ወደ ስራ የገባው ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ ከመጡ ከአንድ አመት በኋላ ነበር። አዋጁ ከዛ በፊት የነበረውንና የሲቪል ማህበረሰብ ድርጅቶችን አያሰራም የሚል ትችት ሲቀርብበት የነበረውን የበጎ አድራጎት ድርጅቶችና ማህበራት አዋጅ ሽሮታል። ሌሎች የዲሞክራሲ ተቋማት የሚመለክቱ አዋጆች እንዲሁም የሲቪል ማህበረሰብ ድርጅቶች አዋጆቹን ለዲሞክራሲ ስርዓት ግንባታ አዎንታዊ ተጽዕኖ ያሳርፋል የሚል ግምት ተይዞ ነበር። ነገር ግን ከአምስት ወራት በፊት የህዝብ ተወካዮች ምክር ቤት የህግና ፍትህ ቋሚ ጉዳዮች ኮሚቴ የሲቪል ማህበረሰብ ድርጅቶች ባለስልጣን አላሰራ ያሉ አዋጆቹ እንዲያሻሽል አቅጣጫ አስቀምጦለታል ተብሏል። ቋሚ ኮሚቴው ይህን አቅጣጫ ያስቀምጠው በጥር ወር መጀመሪያ በባለስልጣን መስሪያ ቤቱ ባደረገው የመስክ ምልከታም ነው። በጊዜ የባለስልጣን ዋና ዲሬክተር አቶ ሳምሶን ቢራቱ መስሪያ ቤቱ የሚሰራቸው ስራዎች ይበልጥ ውጤታማ እንዲሆኑ የሚያደርግ የህግ ክፍተት መኖሩ ለቋሚ ኮሚቴውም ተናግረው ነበር። አቶ ሳምሶን ታዲያ የምርቱ መስሪያ ቤት አዋጁ እንዲሻሻል እየሰራ መሆኑን ስለመናገራቸው የዝዶጋቹን ክሬት በወቅቱ ማህበራዊ ትስስር ገጹ አስፍሯል። ከሰባት ዓመት በፊት የህግና ፍትህ ጉዳዮች አማካሪ ጉባኤ ተቋማት የህግ ማሻያዎች የሚያከናውንበት ወቅት በጊዜው ሲሆን ማርሶ ድርጅቱ ኤጀንሲ ከሚባለው ተቋም ከፍተኛ ተቃውሞ የገጥማቸው እንደነበረ ህጎችን የማርቀቅ ኃላፊነት ተሰጥቶት የነበሩ የባለሙያዎች ቡድን አባላት ለቢሲም ተናግረዋል። አንድ የቡድኑ አባል የነበረ ግለሰብ ኤጀንሲው ከበጎ አድራጎት ድርጅቶችና ማህበራት አዋጅ ማሻያ ጋር በተያያዘ የተቀናጀ የግል የህዝብ ዘመቻዎችን አድርጓል ሲል ያስታውሳል። ከዚህ በተጨማሪም በርካታ ዛቻዎችን የስም አጥፋት ዘመቻዎችን ጨምሮ የኤጀንሲ ሰራተኞች ህዝባዊ ቅስቅሳዎች ከማድረግ ጀምሮ ጋዜጣዊ መግለጫዎች እስከ ማውጣት እንዲሁም በብሔራዊ የቴሌቪዥን ቀረበው ረቂቁን በመቃወም ቃለ መጠይቅ እስከ መስጠት ደርሰው ነበር ይላሉ። አንድ ስማቸው እንዲጠቀስ ያልፈልጉ የሰብአዊነት ባለሙያ ተመራማሪ ይህ የማሻሻያ ረቂቅ ድንጋጌ በ2001 ዓ ም ወጥቶ የነበረውና ብዙ ትችት ሲቀርበት የነበረው አዋጅ ላይ ያለው የቅድመ ምዝገባ ፍቃድ እንደገና ማምጣት ነው ሲሉ ለቢስ ተናግረዋል። በማሻሻያ የተካተተው ድንጋጌ ከ2001 ድንጋጌ ቃላት አጠቃቀ የተለየ ቢሆንም ከሚያስከትለው ህጋዊ ውጤት ተግባራዊነቱና ተጽዕኖ አንጻር ተመሳሳይ ይሆናል ሲሉ አክለዋል። ከደቡብ ሱዳን የተፈላቀሉ አንድ ሺህ ሰዎች በየቀኑ ወደ ኢትዮጵያ እንደሚገቡ ተነገረ። የደቡብ ሱዳን ተፈናቃዮች በከፍተኛ ቁጥር ወደ ኢትዮጵያ እየገቡ እንደሆነ ያሳወቀው ታዲያ የአውሮፓ ህብረት ነው። በኢትዮጵያ አውሮፓ ህብረት ልኡክ በደቡብ ሱዳን በአገረሸው ግጭት ሳቢያ ከሚያዝያ ጀምሮ 35 ሺህ ደቡብ ሱዳናውያን ወደ ኢትዮጵያ ጋምቤላ ክልል መግባታቸውን ትላንት በአሰራጭ መረጃ ይፋ አድርጓል። ህብረቱ በየቀኑ በትንሹ አንድ ደቡብ ሱዳናውያን ጋምቤላ ላይ የገቡ መሆኑን አረጋግጧል። ህብረቱ አያይዞም ለስደተኞች መጠለያና አስፈላጊ ቁሳቁሶች መግዣ አምስት መቶ ሺህ ዩሮ ለግሻሉ ብሏል። ኢትዮጵያ በከፍተኛ ደረጃ የውስጥ መፈናቀል በዜጎቿ ላይ እየተፈጸመባት ያለች ቢሆኑም ከጎረቤት ሀገራት እየመጡ ያሉ ተፈናቃዮች ቁጥር መጨመር ለሀገር ተጨማሪ ቀውስን የሚፈጥር በመሆኑ ስጋት እንደቅመዋል። ዝቅተኛ የሆነ የጸጥታ ስራ ያለባት ሀገር ኢትዮጵያ በአሁኑ ሰዓት ተፈናቃዮች ቁጥር እየጨመሩ መምጣት አስቀድሞም በተፈናቃዮች ላይ የሚፈጸሙ ጥቃቶች እንዳይ ከመባባሱ ስጋት ተፈጥሯል። የደቡብ ሱዳን ተፈናቃዮች ወደ ኢትዮጵያ ሲገቡ ታዲያ በሌላ በኩል የደቡብ ሱዳን ታጣቂዎች ደግሞ በኢትዮጵያ ላይ የሚፈጽሙ ጥቃት አሁንም አላቆሙ ነው የተባለው። ሱዳን ኬንያ ለፈጥኖ ራሽ ኃይሉ የምታደርገውን ድጋፍ አምናለች። ነገር ግን ድጋፏን አላቆመችም አለችም። ሱዳን አሁንም ኬንያን ያስጠነቀች ሲሆን ኬንያ ዓለም አቀፍ ሕግን እየጣሰች ነው በማለት ነው ያስጠነቀቻት። የሱዳን ውጭ ጉዳይ ሚኒስቴር ትላንት ባወጣው መግለጫ የኬንያ መንግስት የፈጥኖ ራሽ ኃይሉን ታጣቂዎች መደገፏ እንደቀጠለች ገልጾ ከዚህ ድርጊቷ እንድትታቀብ አሳስቧል። የዩናይትድ አረብ ኤምሬትስ መንግስት ለፈጥኖ ራሽ ታጣቂ የጦር መሳሪያ አቅርቦት ከሚያደርግባቸው መተላለፊያዎች አንዷ ኬንያ መሆኑን አረጋግጠናል ያለው መግለጫ ይህም አሸባሪ ኃይል መደገፍ መሆኑን ወቁል ብሏል። የኬንያ መንግስት ከዚህ ቀደም የሱዳን ታጣቂዎች ስብሰባ ማስተናገዱን ያወሳው መግለጫ ይህ የሱዳን የማተራመስ ዘመቻ አንዱ አካል አድርጊያ የዋለው ብሏል። መግለጫው ሲቀጥል ታዲያ የኬንያ መንግስት በዚህ አደገኛ ግድ የለሽ አቋሙ የተነሳ የቀጠናው ሰላምና ደህንነት አደጋ ውስጥ የሚወድ ከመሆኑ በላይ የአፍሪካ ሀገራት የግዛት አንድነት ላይ ትልቅ ስጋት እየፈጠረ ነው ብሏል። በዚህም ታዲያ የሱዳን የውጭ ጉዳይ ሚኒስቴር የኬንያ መንግስት ቃል አቀባይ የተባበሩት አርምሬቶች ለሱዳን ፈጥኖ ደራሽ ኃይል ጦር መሳሪያ እንደምትልክ አምነዋል ብሏል። ሚኒስቴሩ ከዚህ ይልቅ ኬንያ ዓለም አቀፍ ሕጋትን በመጻረር ለፍጥኑ ራሽ ኃይሉ ለምን የጦር መሳሪያ እንደምትልቅ ቃል አቀባዩ ማብራራት ነበረባቸው ማለት ወቅሷል። የኬንያ ድርጊት በዚሁ ከቀጠለ በቀጠናው ጸጥታና መረጋጋትና በሀገራት የግዛት አንድነትና ወንድማማችነት ላይ አደጋ ይደቅናል ማለት ስጋቱን ገልጿል። ኬንያ ለፍጥኑ ራሽ ኃይሉ የጦር መሳሪያ ድጋፍ መስጠት እንድታቆም ሚኒስቴሩ በግልጽ አሳስቧል። የአሜሪካ ጥቃት የኢራን ኒውክሌር ይዞታዎችን እንዳላወደመ የደህንነት ግምገማዎች አሳይተዋል። ትራምፕ የአሜሪካ ጥቃት የኢራን የኒውክሌር ይዞታዎችን አላወደምም የሚለውን የደህንነት ግምገማ ውድቅ አድርገዋል። አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክለር ማብላያ ይዞታዎች እንዳላወደመ የአሜሪካ መከላከያ ማዕከል ፔንታገን የደህንነት ግምገማ ማሳየቱ ይፋውኗል። ቅድመ ግምገማው ጥቃቱ የኢራን የኒውክለር መርሃ ግብር ምናልባትም በወራት ወደኋላ ሊመልሰው እንደሚችል ነው ያሳየው። ኢራን ያበለጸገችው የዩራኒየም ክምችት አሜሪካ ቅዳሜ ሰኔ ተፈጸመችው ጥቃት አለመውደሙን የአገሪቱ መከላከያ ደህንነት ኤጀንሲ ግምገማ የሚያውቁ ምንጮች ለቢሲና የአሜሪካ አጋር ለሆነው ሲቢኤስ ተናግረዋል። ይላም ቢቢሲ ዋይት ሀውስ በኩሉ ይህ ፍጹም የተሳተ ግምገማ በማይረባ የደህንነት ማህበረሰብ ሾልኮ የወጣ ነው ሲል ውድቅ አድርጎታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው የኢራን የኒውክሊየር ዞታዎች ሙሉ በሙሉ ወድመዋል ማለት በድጋሚ አጽኖ ሰጠው። በታሪኩ ስኬታማ ከሆኑ ወታደራዊ ጥቃቶች መካከል አንዱ የሆነውን ለማዋረድ በሚዲያዎች የሚደረግ ሙከራ ነው ሲሉ ከሰዋል። የአሜሪካው ፕሬዚዳንት ትራምፕ የአሜሪካ ጥቃት የኢራን ኒውክሊየር ዞታዎችን አላወደም የሚለው ሾልኮ የወጣውን አገራቸው መከላከያ ፔንታንጎን የደህንነት ግምገማ በግልጽ ይህ ሀሰተኛ መረጃ ነው ብለዋል። ትራምፕ ታዲያ ይህንን በግልጽ ሲቃወሙ ነው የተደመጡትም ትራምፕ ዩናይትድ ስቴትስ የፈጸመችው ስኬታማ አማርንም የተባለውን በተለይም ደግሞ ሲኤንኤንን ግልጽ አድርጎታል የተባለው መረጃ በተመለከተ ሐሰተኛ መረጃና የውሸት ዜና በማሰራጨት ሲኤንኤን ከሰዋል። ፕሬዚዳንቱ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ የውሸት ዜና አቅራቢ ሲኤንኤን ከወደቀው ኒውዮርክ ታይምስ ጋር በመተባበር በታሪክ ውስጥ እጅግ ስኬታማ ከሆኑ ወታደራዊ ጥቃቶች አንዱን ለማሳነስ ጥረት ፈጥሯል ብለዋል። ይህ የፕሬዚዳንቱ ቁጣ የተሰማው ሲኤንኤን አንድ የአሜሪካ ስላ ግምገማን ጠቅሶ ጥቃቱ ኢራን የኒውክለር ፕሮግራም ቢበዛ ለጥቂት ወራት ብቻ ወደኋላ መመለስ ነው የሚችለው ብሎ መዘገቡ ተከትሎ ነው። ታዲያ ጉዳዩ በአሁኑ ሰዓት በዓለም ማነጋጋሪ ነው ቀጥሏል። የእስራኤልን ጥቃት ተከትሎ ለ12 ቀናት ከኢራን ጋር ሲካሄድ የነበረው ድንበር ዘለል ግጭት ለማስቆም የተኩስ አቁም ስምነት መደረሱን ግን በኢራንና ና በአሜሪካ በኩል ተቀባይነት ያገኘ ሆኗል። ነገር ግን ከረፋድ ጀምሮ ሁለቱ ሀገራት መልሰው ጥቃቱ ስጥ መፈጸማቸውን ትራምፕ ትራምፕን ያበሳጫቸው ጉዳይም ነበረም። ለእስራኤል ማገዝ እሁድ ለት አከባድ የቦምብ ድብደባ በኢራን የኒውክሌር ተቋማት የፈጸመችው አሜሪካ ሰኞ ምሽት የተወሰኑ ሚሳይሎች የተተኮሱባት ኳታር ያሳብኩት እንደሆነ የተነገረው የተኩስ አቁም እውን እየሆነ ይመስላል። ላም ቢቢሲ ኢራንና እስራኤል የተኩስ አቁሙን በመጣስ መካሳቸውን ተከትሎ በሀገራቸው ላይ ቁጣ የገለጹት ትራምፕ በተለይም በወዳጃቸው እስራኤል ላይ ጠንከር ያለ ቁጣ ከመሰንዘራቸው በተጨማሪ ከእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር በስልክ ተወያይተዋል። ከሁለቱ ሀገራት በኩል ለቀናት በዘለቀው ግጭት የመጨረሻ የነበሩ ጥቃቶች ሌሊት ላይ ኢራን ወደ እስራኤል ቤርሻባ የተሰነዘረውና የሰው ሄድ የጠፋበት ጥቃት ሲሆን በእስራኤል በኩል ደግሞ በሰሜናዊ ኢራን ላይ ጥቃት ተፈጽመዋል። የተኩስ አቁሙ በፕሬዚዳንት ትራምፕ ይፋ ከሆነ በኋላ ኢራንና እስራኤል ጥቃቱ መቀጠሉና አጸፋ ወደሚመልሱት ከገለጹ በኋላ ግጭት እንደማይቆም ተሰግቶ የነበረ ቢሆንም ከሰዓታት በኋላ መጠቃቃቱ ጋብ ብሎ ተኩስ አቁሙ የያዘ ይመስላል። ቢቢሲ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም የጦር አውሮፕላኖቻቸው ጥቃት እንዲያቆሙ ያዘዙ ሲሆን የኢራኑ ፕሬዝዳንት መሱድ ፐርሴስኪያም እስራኤል ጥቃቷን እስካስቆመች ድረስ አገራቸው ተኩስ አቁም እንደምታከብር በይፋ ተናግረዋል። የተወዳቸው የቲዩኒስ ቤተሰቦች መረጃዎቻችን እነዚህ ነበሩ። ሰናይ ቅድም ያለሁ